ሰላም ሰላም፣ አህለን ወሰህለን፣ እንኳን ደህና መጣችሁ። ሰላም ማርዬ፣ ለቤትሽ አዲስ ነኝ። እባክሽ ስወድሽ። እኔን ስታይ የሰራችውን ምግብ ትደፋዋለች። አንድ ቀን ሶስት ጊዜ ፉል ሰርታ ሶስት ጊዜም ደፋችው። የምታመጣው ሁሉም ነገር ተደፍቶ ነው የሚያልቀው በሚለው ስሪልኝ። አወል ማ ትሹፍኒ ትርሚ አልአክል። አወል ማ ትሹፍኒ ትርሚ አልአክል ገና ስታየኝ ምግቡን ትጥለዋለች ማለት ነው። አወል ማለት አንደኛ ወይም በቅድሚያ ወይም በመጀመሪያ ማለት ነው። አወልማ ማለት ደግሞ ገና እንደ ማለት ነው። ትሹፍኒ ማለት ደግሞ ስታየኝ ማለት ነው። ወንድ ከሆነ ይሹፍኒ እንላለን። አወልማ ትሹፍኒ፣ ገና ስታየኝ። ወንድ ከሆነ አወልማ ይሹፍኒ እንላለን፣ ገና ሲያየኝ ለማለት ትርሚ ማለት ትጥላለች ማለት ነው። ትወረውራለች ወንድ ከሆነ የርሚ እንላለን። ረመት ረመት ማለት ጣለች ወይም ወረወረች ማለት ነው። ወንድ ከሆነ ረማ እንላለን። አልአክል ወይም አክል ምግብ ነው። ትንሽ ለየት ባለ ሁኔታ አወል ማ ትሹፍኒ ትክበል አክል ማለት ምን ይችላለን? አወል ማ ትሹፍኒ ትክብ አልአክል ገና ስታይኝ ምግቡን ትደፋዋለች ማለት ነው። ትክብ ማለት ትደፋለች ማለት ነው። ወንድ ከሆነ ይክብ እንላለን። ከበት ደፋች። ወንድ ከሆነ ከብ እንላለን። አልመራ ሊፋተት ሰዎት ፉል ተላት መራት ወተላት መራት ረመቶ አልመራ እሊ ፋተት ሰዎት ፉል ተላት መራት ወተላት መራት ረመቶ ባለፈው ጊዜ ሶስት ጊዜ ፉል ሰርታ ሶስቱንም ጊዜ ደፋቸው ማለት ነው። አልመራ ወይም መራ ማለት ጊዜ ወይም አንዴ ማለት ነው። አልመራ ሊፋተት ባለፈው ጊዜ ሰወት ሰራች ወይም አደረገች ማለት ነው። ወንድ ከሆነ ሰዋ እንላለን። ፉል ፉል ነው። ተላት ሶስት ማለት ነው። መራት ጊዜዎች። ተላት መራት ሶስት ጊዜ ወተላት መራት ማለት ሶስቱንም ጊዜ ማለት ነው። ረመቱ ጣለችው ወይም ወረወረችው ወንድ ከሆነ ረማህ እንላለን። ኩል ሸይ ትጂቦ ትኩቦ፣ ኩል ሸይ ትጂቦ ትኩቦ ማለት የምታመጣውን ነገር ሁሉ ትደፋዋለች ማለት ነው። ኩል ማለት ሁሉም ማለት ነው። ሸይ ነገር፣ ኩል ሸይ ሁሉም ነገር፣ ትጂቦ ታመጣዋለች፣ ትኩቦ

ካየሹ መልሽልኝ። ጉልበቴን እየወጋኝ ነው፣ ደረጃ ስወጣ ስወርድ ስራመድም ይወጋኛል። ስሰግድ ራሱ እየወጋኝ ነው። ሐኪም ቤት ውሰጂኝ ማለት ንገሪኝ። ይህንን ቀጥታ ለጥያቄው መልሻለሁኝ፣ ግን ምናልባት ይጠቅማችኋል ብዬ እዚህም ላይ ሰራሁት። ሩክበቲ ትውጃዕኒ ወዲኒ አልሙስተሽፋ፣ ሩክበቲ ትውጃዕኒ ወዲኒ አልሙስተሽፋ ጉልበቴን ያመኛል ሆስፒታል ውሰጂኝ ማለት ነው። ሩክበቴ ጉልበቴ፣ ትውጃኒ ያመኛል፣ ወዲኒ ውሰጂኝ፣ አልሙስተሽፋ ወይ ሙስተሽፋ ማለት ሆስፒታል ማለት ነው። አህስ ቢአለም ሸዲድ፣ አህስ ቢአለም ሸዲድ። ከፍተኛ ወይም ከባድ ህመም ይሰማኛል ማለት ነው። አህስ ማለት ይሰማኛል ማለት ነው። ቢአለም ህመም፣ ሸዲድ ከፍተኛ ወይም ከባድ ማለት ነው። አት አለም ለማጥላዕ አው አንዝል አው አምሺ አው አሰሊ፣ አት አለም ለማ አጥላዕ አው አንዝል አው አምሺ አው አሰሊ፣ ስወጣም ስወርድም ስራመድም ሆነ ስሰግድ ያመኛል ማለት ነው። አት አለም ማለት ያመኛል ወይም ህመም ይሰማኛል ማለት ነው። ለማ አጥላዕ ስወጣ፣ አው አንዝል ስወርድም፣ አው አምሺ ስራመድም፣ አው አሰሊ ስሰግድም። ሩክባ ማለት ጉልበት ማለት ነው። ሩከብ፣ ጉልበቶች፣ ሩክበቴን፣ ሁለት ጉልበቶች፣ ሁለት ጥምር ጉልበቶች ሩክበቴን ይባላሉ። ጥያቄውን ላገኘው ባልችልም የሆነ ሰው መራ ማለት እና መራ ማለት ምንድን ነው ብሎ የጠየቀኝ ነበረ። መራ ማለት ራዋን ለቀቅ አድርጎ ላላ አድርጎ መራ ስንል ሴት ማለት ነው። መራ ስንል ደግሞ መራ አንዴ ማለት ነው። አሁንም መራ ስንል በጣም ማለት ነው። በምሳሌ ላስረዳችሁ። ሹፍት አልመራ ሊ ትስኩን ጀምበና። ሹፍት አልመራ እሊ ትስኩን ጀንበና አጠገባችን የምትኖረውን ሴት ወይም ሴትዮ አየሃት ማለት ነው። ሹፍት አየህ ወይም አየሁ ማለት ነው። ሴት ከሆነች ሹፍቲ እንላለን። አልመራ ወይም መራ እንደጠቀስኩት ሴት ወይም ሴትዮ ማለት ነው። እሊ ትስኩን የምትኖረው ጀንበና፣ አጠገባችን መራ መራ

መራ ዋሕደ አንዴ ወይም አንድ ጊዜ ማለት ነው። በስ ብቻ። መራ በጣም ማለትም ነው። አነ ተዕባና መራ፣ አነ ተዕባና መራ፣ እኔ በጣም ደክሞኛል ወይንም እኔ በጣም አሞኛል ማለት ነው። አነ እኔ፣ ተዕባና ደክሞኛል ወይም አሞኛል ማለት ነው። እቺ ተናጋሪዋ ሴት ነች። ተናጋሪው ወንድ ከሆነ ታዕባን ይላል። ታዕባን ሃይ፣ ሰላም ላንቺ ውዴ፣ ከዚህ በላይ እንዴት ልስራ ማለት እና በተፈጥሮ ጮኬ ማውራት አልችልም ማለት ስሪልኝ፣ እንዳታልፍኝ። አና ሾቅሊ መራ ከቲር፣ አና ሾቅሊ መራ ከቲር፣ እኔ ስራዬ በጣም ብዙ ነው ማለት ነው። አና እኔ ሽቅሊ ስራዬ መራ በጣም ከቲር ብዙ። ኬፍ አግደር አሽተቅል አክተር ምንኪዳ ኬፍ አግደር አሽተቅል አክተር ምንኪዳ እንዴት ነው ከዚህ በላይ መስራት የሚችለው ማለት ነው። ኬፍ እንዴት፣ አግደር እችላለሁ፣ ለው አሽተቅል እሰራለሁ፣ አክተር የበለጠ ወይም ከፍ ያለ ማለት ነው። ሚን ማለት ከ እንደ ማለት ነው።

መግደር አትከለም ቢሶት ዓሊ፣ ጮኬ ማብራት አልችልም እንደ ማለት ነው። ማግደር አልችልም አትከለም፣ እናገራለሁ ማግደር አትከለም ማለት መናገር አልችልም ማለት ነው። ቢሶት በድምፅ ሶት ማለት ድምፅ ማለት ነው። ዓሊ ከፍ ያለ ቢሶት ዓሊ፣ ከፍ ባለ ድምፅ። ሙ ምን ጠብዒ ሙ ምን ጠብዒ ተፈጥሮዬ አይደለም ማለት ነው። ጣቢዒ ማለት ተፈጥሮዬ ማለት ነው። ሳሕ ውዲ፣ ነጭ፣ ጥቁር ቢጫ፣ ቀይ ምናምን ብለሽ ብትሰሪልን ትምህርት በጣም አሪፍ ነው። በርቺ ማርዬ። ከዚህ ቀጥሎ ቀለሞችን ነው የምዘርዝረላችሁ። የቀለሞችን ቀለሞችን ዓይነት ለውን፣ ለውን ቀለም ማለት ነው። አልዋን፣ አልዋን ቀለሞች ማለት ነው። አሁን እያንዳንዱን ቀለሞች እያብራራሁ ልተርጉምላችሁ። አሕመር አሕመር ቀይ ነው። ቀይ የሆኑ የሴትነት ፆታ ያላቸው ነገሮች ሐምራ ነው የሚባሉት። ለምሳሌ አልባብ አልአሕመር ቀይ በር። ምክንያቱም በር በወንድነት ፆታ ስለሚገለጽ፣ አሰያራ አልሐምራ ቀይ መኪና ምክንያቱም መኪና በሴት እንጾታ ስለምትገለጽ፣ አዝረግ አዝረግ ሰማያዊ ነው። የሴት እንጾታ ያላት ሰማያዊ ነገር ዘርጋ ትባላለች። ለምሳሌ አልባብ አልአዝረግ፣ አሰያራ አዘርጋ። እንደገለጽኩት ባብ ወይም አልባብ ማለት በር ነው። ሰያራ ወይም አሰያራ ማለት ደግሞ መኪና ማለት ነው። አኽደር አኽደር፣ አረንጓዴ በሴት ጾታ የሚገለጹ አረንጓዴ ነገሮች ከድራ ይባላሉ። ከድራ አልባብ አልአኽደር፣ አረንጓዴው በር። አሸጀራ አልከድራ፣ አረንጓዴዋ ዛፍ ማለት ነው። ሸጀራ ወይም አሸጀራ ዛፍ ማለት ነው አስፈር አስፋር ቢጫ ቢጫ ከለር ያላቸው በሴት ንፆታ የሚገለጹ ነገሮች ሳፍራ ነው የሚባሉት ሳፍራ አልባብ አልአስፋር አሰያራ አሳፍራ አስወድ አስወድ ጥቁር በሴት ንፆታ የሚገለጹ ጥቁር ነገሮች ሰውዳ ይባላሉ

ቡርቱቃሊ ይሄ ማለት የቡርቱካን ከለር ቡርቱካናማ ነው የሚባለው። ቡርቱካናማ ከለር ያላቸው ነገሮች ግን የሴትነት ጾታ የሚገለጹት ቡርቱቃሊያ ይባላሉ። ቡርቱቃሊያ፣ ለምሳሌ አልባብ አልቡርቱቃሊ፣ አሰያራ አልቡርቱቃሊያ። ወርዲ፣ ወርዲ ሮዝ ከለር ነው። የሴትነት ጾታ ያላቸው ነገሮች ይሄ ከለር ካላቸው ወርዲያ ነው የምንላቸው። አልባብ አልወርዲ ሮዝ ከለር ያለው በር ነው። አሰያራ አልወርዲያ ሮዝ ከለር ያላት መኪና ማለት ነው። ወይንም ደግሞ ዘህሪ ማለትም ምንችላለን። ወርዲ ወይም ዘህሪ ሮዝ ማለት ነው። ዘህሪ በወንድነት ጾታ ለሚገለጹ ነገሮች እንጠቀመዋለን። ዘህርያ በሴትነት ጾታ ለሚገለጹ ነገሮች የምንጠቀመው ቃል ነው። በነፍሰጂ በነፍሰጂ፣ ወይን ጠጅ ወይም ሐምራዊ የሚባለው ከለር ነው። የሴትነት ጾታ ያላቸው ነገሮች እንደዚህ አይነት ቀለም ሲኖራቸው በነፍስ ዘጂያ እንላለን። በነፍስ ዘጂያ። አልባብ አልበነፍሰጂ፣ ወይን ጠጅ ወይም ሐምራዊ የሆነ በር አሰያራ አልበነፍሰጂያ ወይን ጠጅ ወይም ሐምራዊ የሆነችው መኪና ማለት ነው። ቡኒ ቡኒ በእኛም ቡኒ ነው። ቡናማ ከለር ያላቸው ነገሮች ማለት ነው። ቡናማ ከለር ያላት በሴትን ጾታ የምትገለጽ ነገር ከሆነች ቡኒያ እንላታለን። ቡኒያ አልባብ፣ አልቡኒ ቡናማ አይነቱ ባብ ማለት ነው፣ በር ማለት ነው። አሰያራ አልቡኒያ ቡኒዋ መኪና ማለት ነው። ረማዲ ረማዲ ግራጫ ማለት ነው። በሴት እንስጾታ የሚገለጹ ነገሮች ረማዲያ ይባላሉ። አልባብ አረማዲ፣ ግራጫው በር፣ አሰያራ አረማዲያ፣ ግራጫዋ መኪና። ዛሃቢ ዛሃቢ ወርቃማ ማለት ነው። በሴት እንስጾታ የሚገለጹ ነገሮች ዛሃቢያ ይባላሉ።

እንደነዚህ ነጠብጣብ ያለባቸው ቀለሞች ሙነገጥ ይባላሉ። ሙነገጥ። መስመር ያለባቸው ደግሞ ሙኸጠጥ ይባላሉ። ሙኸጠጥ። የዛሬው ትምህርታችን በዚሁ ያበቃል። ማዕሰላማ፣ ደህና ሁኑ ወይንም ወዳዓን እላችኋለሁ። ወዳዓን ወይም ማዕሰላማ ማለት ሁለቱም ደህና ሁኑ ማለት ነው። እወዳችኋለሁ። ባይ ባይ።